ኩራአኻ አዲን ኢዛአን ዘረቀውመሆ ቢልአሕካፍ በአሸዋማው ኮረብታ አካባቢ የሰፈሩትን ወገኖቹን ያስጠነቅቅ የነበረውን የአዲን ወገን የሆነውን ነቢይ እስያስታውሰው ያ ሙሐመድ ይላቸዋል። ነቢዩላ ሁር ናቸው አለይህ ሰላም። አሕካፍ የሚባለው በዚህ በሐድረሞት አካባቢ በየመን ክልል የሚገኝ ቦታ ነው እና በባህር አቅራቢያ የአሸዋ ክምር የመሰለ ኮረብታ ቦታ ነው። በዛ ይኖሩ የነበሩ አድ የተባሉ ብሔረሰቦች ወንድማቸውን ነቢዩላህ ሁዲን መርጬ የላኩላቸው ጊዜና የዘውት የቆዩትን ኩፍርና ሽርክ ታልተው በስተቀር አሳር የሚያጋጥማቸው መሆኑን የነገረና የመከረ ብሎ የሚያስጠነቀቃቸው የነበረውን ታሪካቸውን እስቲ አውሳና ለእነዚህ ለሙሽሪኩል አረብ አስታውሳቸው ከጎረቤቶቻቸው ታሪክ ምናልባት ቢማሩ ማለት ነው። ወቀድ ከለት ኑዱሩ ሚን በይን የድሄ ወምን ከልፊ። እንግዲህ በቦታም ሆነ በጊዜ ቀረብ ስላለ ኩታ ገጠም ስለሆነ ነው እንጂ እነዚህን ሰዎች የመረጥኩት አሁን ለምክርና ለግሳጤ። አልበለዛ ከዛ በፊትም ብዙ ነብያቶችና አስጠንቃቂዎች አልፈዋል። ከዛ ወዲህም እንደዛው ብዙ ነብያቶች አልፈዋል ማለት ነው። እና ከነዛ መካከል የመን ሀገር ለዚህ ለመካ በጣም አቅራቢያ ስለሆነ በዛ በኮረብታው አካባቢ ሰፍረው ይኖሩ የነበሩትን አድ የሚባሉትን ብሔረሰቦች በወቅቱ ሁድ የተባለ ነቢይ ተልኮላቸው ጥፋታቸውን ካላረሙና ስጠታቸውን ካላስወገዱ በስተቀር መከራ የሚያጋጥማቸው መሆኑን አጥብቆ የመከረና ያስጠነቀቃቸው ሰው ነበረ። የእነሱን ታሪክ እስቲ አውሳላቸው ይላል። እና በፊታቸውም ሆነ ከበኋላቸው ተመሳሳይ አስጠንቃቂዎች ሲፈራረቁ ቆይተዋል። በአለም ዙሪያ ማለት ነው። ለሰው ልጆች እና ምን እያሉ ነበረ የሚመክሩትና የሚያስተምሩት እነዚህ ሩስሎች አላ ታዕቡዱ ኢለላ። ከአላህ በስተቀር ማንንም ምንንም አትገዙና አታምልኩ። አንድ አላህም ብቻ ቀጥ ብላችሁ ተገዙ እያሉ ነበረ ሩስሉላህ የሚያስተምሩት በየወቅቱ ማለት ነው። ኢኒ አኻፉ አለይኩም አዛበ የውሚን ዓዚም ይህንን ማስጠንቀቂያን ካልተቀበላችሁ እና ሽርክና ኩፍራችሁን ካልተዋችሁ፣ በጣም አይከብዙ የከበደ የሆነውን የቅጣት ዕለት እፈራላችኋለሁኝ ጠማቀንን ማለት ነው። ወይም በዚሁ በዱኒያ አንድ ቀን ያው በመቅሰፍታዊ ቅጣት የምትቀጡ መሆናችሁን እፈራላችኋለሁኝ እያሉ ያስጠነቅቋቸው ነበረ ማለት ነው። እንግዲህ አንድ ነቢይ ተልእኮ ወደ ተውሄር ጥሪ የተደረገለት ህዝብ ጥሪውን ካልተቀበለ ሁለት አይነት ነገር ይጠብቀዋል ማለት ነው። አንድ በዚሁ በዱንያ የተለያዩ አደጋዎች እንደሚያጋጥሙት፣ አንዳንዶቹን በማዕበል በውሃ እንዳጠፋቸው እንደ ቀሙ ኖሕ፣ አንዳንዶቹን መሬት በመገልበጥ እንደ ቀሙ ኑት፣ አንዳንዶቹን በአውሎ ንፋስ እንደ እዚሁ እንደ ዓድ አሁን እንደሚወሱት፣ አንዳንዶቹን ደግሞ በመሬት መንቀጥቀጥና በመላይካ ጩኸት እንደተሙት፣ እነዚህን የመሳሰሉ ቅጣቶች እንደሚደርሱባቸው ያስጠነቅቋቸው ነበር። ከዛም አልፎ ደግሞ ለዘለቄታው የመልቅያማ ጀሃነም እንደሚያጋጥማቸው ማለት እና፣ አዛበ የውሚን ዓዚም የሚለው ሁለቱንም ያካትታል። የምነግራችሁን ካልሰማችሁ በስተቀር ከዕለታት አንድ ቀን አይከብዱ የከበደ ቅጣት ያጋጥማችኋል ብዬ እፈራላችኋለሁ፣ ወይም የመልቅያማ ሲደርስ ማምለጫና መሮጫ በሌለው ቦታና ሁኔታ ጀሃነም ትከባችኋለ ብዬ እሰጋላችኋለሁ ይሏቸው ነበረ። ይህም በሚሉ ጊዜ የህዝቦቹ ምላሽ ምን ይሆን፣ ምን ይመስል ነበር ብትል ባሉ አጅተና አንተ መጣህብን ይሏቸው ነበር፣ ሩስሎችን እያንዳንዳቸው፣ በተለይም ነቢዩላ ሁዲን ማለት ነው። ሲተፊከና አን አሊሃቲና እነዚህ የለመርናቸው ለዘመናት ሲወርዱ ሲዋርዱ የመጡና ታያት ተቅማት የተወራረሱ የሆኑትን ጣዖታቶቻችንን እንዲምተውና ከነሱ አምልኮት ለማፈናቀል አስበን ነው የመጣኸው? ይላሉ። ቁም ነገር ሆኖ ጣዖት አምልኮት እንደምን ምን አይነት መዓት ወረደብን እኮ እነዚህን ነገሌን ነገሌ የጣዖቶችን እንዲምተው ነው እንደዚህ የምትደረደረው? ይሏቸው ነበረ። ማ ፈእቲና ቢማ ተዒዱና ኢንኩንተ ሚነ ሷዲቂን በምትለው ነገር እናቶሎ ያመጣኸውን አምጣ። እናንተ እንደምትለው የአላህ መለክተኛ ነኝ እኔን ያልተቀበለ እና ያልተከተለ አሳር ይወረዋል እያልክ እንደምትደነፋው እውነተኛ ከሆንክ ያመጣውን ነገር አምጣና እንየው፣ እንጂ እኛ እንኳን ጣዖቶቻችንን ከማምለክና ከመገዛት ፍንክች አንልም፣ በማለት ጠንካራ አቋማቸውን ያሳዩ ነበረ። ያለመበገረ ማለት ነው። ይህም በሚሉት ጊዜ ነቢዩስ ምን አለ? ቃለ ኢነመል ዒልሙ ዒንደላህ ይህንን እንግዲህ ዛቻ የተሰነዘረበትን ቅጣት ወደ ተግባር መለወጥ እና ማምጣት እውቀቱ በአላህ ዘንድ ነው። እኔ የማስጠንቀቂያውን ነገር ስለተባልኩኝ መንገር ብቻ ነው እንጂ ያለብኝ። እናንተ እንደምትሉት ያመጣኸውን አንጣ ስላላችሁኝ በኪስ እንደተያዘ ቦምብ አንስቼ የማፈርጣ አይደለሁም። አላህ ስብሓነ ወተዓላ ከፈለገ እንደተመኛችሁት በዕለቱ ዲባቂ መታችሁ ይሆናል፣ አለበለዛም ደግሞ ለተወሰነ ጊዜ ያቆያችሁ ይሆናል። ይህን ለጌታዬ ነው ምትወው። እኔ ብቻ ከለታት አንድ ቀን ቆየም ዘገየም አይቀርላችሁም ማለት ብቻ ነው ድርሻዬ። ወኡበሊሁኩም ማኡርሲልቱ ቢሂ አድርስ ተብሎ የተላኩትን ነገር እኔ ማድረስ ነው እንጂ ያለብኝ። የቅጣቱ መፈጸሚያ ዕለት መቼ እንደሚሆን አላውቅም። እኔም ራሴ አይደለሁም የምፈጽመው፣ አላ ያቃል። ወቅቱንም ጊዜውንም ቦታውንም ማለት ነው። ወላኪኒ አራኩም ቀውመን ተጃሃሉ፣ ግን እናንተ የአላህ መልእክተኛ እንደዚህ አድርጎት ያስጠነቅቃችሁ እንደገና ዙራችሁ ያመጣኸውን አምጣ እያላችሁ መደንፋታችሁ በጣም ባለጌዎችና መሀይማ ደንቆሮዎች መሆናችሁን ነው የምረዳው ከዚህ አባባል። አላህ የሚሰነዝረውን ዛቻ እንደ ቀላል ነገር አይታችሁ በመደንገጥ ተንጣ እንደገና ያመጣኸውን አምጣ እስቲ እውነተኛ ከሆን የምታረገውን አድርግ ማለታችሁ፣ ይህ የድንቁርናችሁና በጣም የዘቀጣ አስተሳሰብ ውስጥ መሆናችሁን ነው የምረዳው ከዚህ ሁኔታ በማለት መለሱላቸው። ማለት ነው እና እንግዲህ በዚሁ መልክ እያሉ ትንሽ ቆይቶ ከዕለታት አንድ ቀን ድርቅ ይዟቸው ሰንብቶ ነበረ። ያው አላህ እንግዲህ ማን ኛውን ነብይ ሲልክ ያን ነብይ ህዝቦች ሲያስተባብሉ የተለያዩ የሆኑ ሙዕጂዛዎች ይሰጡታል። ተጽዕኖ ለማድረግ ህዝቦች እንዲፈሩና እንዲባቡ የተለያዩ ሁኔታዎች ይከሰታሉ። አሁን ለዚህ ነብይ እንደ ሙዕጂዛ የተሰጣቸው ድርቅ ነበር። ለነብዩ ላይ ህዝቡ እንደተሰጠው እሳቸውን እንግዲህ ማስተባበል ከጀመሩበት እለት ጀምረው ህዝቦች በክረምቱም ሆነ በብላጊ የተለመደውን የዝናብ ጠጋ ማግኘትን ቀረና እለት በእለት ከችግር ወደ ችግር መሸጋገር፣ ኢኮኖሚያቸው መድቀቅ፣ መንኮታኮት አስከተለባቸው ማለት ነው። እና ብዙ ወራትና አመታት እንግዲህ ተቋርጦ ተቆየ በኋላ ዝናቡ በድርቅ ተተቆሉ በኋላ ከዕለታት አንድ ቀን ለጋ ዳመና ዙሪያውን መጥቶ ተደረደረ በሀገራቸው ላይ ማለት ነው። ከለማ ራአሁ አሪዶ ሙስተቅቢል አውዲየትህም ያንን ዳመና በሸለቆማ ቦታው ላይ በዛ በአዝሪትና በአትክልታቸው ቦታ ላይ በዛ አቅጣጫ የተረገረገ የሆነ ዳመና ጥቁር ዳመና ሲያዩ ጊዜ በደስታ ፈንድቀው ቃሉ ሀዛ አርጁ ሙምጢሩና፣ ይሄ ለዘመናት ስንናፍቀው የቆየነውን ዝናብ የሚለግሰኝ የሆነ ጠንካራ ዳመና ነው እያሉ ተደሰቱ ማለት ነው። በልሆ መስተዕጀልቱም ቢሂ አላቸው፣ አላ በበኩሉ እንዳላችሁት በአይኑ ስታዩት ለጋ ዳመና የምሰላችሁ እንጂ እስቲ ያመጣውን አንጣ እያላችሁ ስትቸኩሉለትና ስትወተውቱለት የቆያችሁት ቅጣት ነው እንጂ ዳመና አይደለም፣ አሏቸው መላእኮቹ ማለት ነው። ሪሑን ፊሃ አዛቡን አሊም፣ እና በዳመና መልክ መጥቶ የተረገረገው አውሎ ንፋስ ነበረ፣ የመቅሰፍ የአደጋ ንፋስ። እና በዛ ውስጥ መርዛማ የሆነ ቅጣት ጭኖ መጥቶ በዳመና መልክ ቅጣታቸው ነበረ የታያቸው ማለት ነው። እነሱ ዝናብ ሊወርድልን ነው ብለው በደስታና በሆታ ሲቀበሉ እንደገና እንደ ያ ዝናብ ይወርድለታል ተብሎ የተጠበቀው ደመና ተለወጠና አውሎ ንፋስ ሆነ ማለት ነው። ይህ አውሎ ንፋስ እንግዲህ መያዣ መጨበጫ የሌለው ገደብ የሌለው ነገር ሆነባቸው የሚያዋክብ ማለት ነው። በዛ ውስጥ የመጣው ቅጣት አዛቡን አሊይም፣ እጅግ አሳማሚና አሰቃቂ ነበረ። ቱደምሩ ኩለ ሸይእ ቢአምሪ ረቢሃ ይህቺ የንፋስ ኃይል በጌታው ፍቃድ በፊቷ ቁሞ ያገኘችውን ነገር ሁሉ በሙሉ የምታንኮታኮት እና የምትደመስስ ሆነች። እንኳን የሰው ልጅ ቀርቶ ቤቱ፣ ድንጋው፣ ዛፉ ምኑ የሚመክተው አልነበረም ነው እንደ ወደፊቱ እዛ አካባቢ ላይ ቁሞ የተገኘ ነገር ወዲያውኑ አፈርዶቄ ታደረገችው። ስበርቱ እያጋጨችና እያፋጨች ፈአስበሁ ላዩራ ኢላ መሳኪኑም ከትንሽ ቆይታ በኋላ ያ መኖሪያ ቦታቸው ጭጭታው ብቻ ቀረ እንጂ ሰውና የተለያዩ እንስሳትና ነፍሳት መታየታቸው አለቀለት ማለት ነው። ከዛሊክ ነጅዝ ልቀውም አልሙጅሪሚ እና እንደዚህ ጠማማ የነበሩትን ሰዎች በዚህ አይነት ምንዳ ነው የምንበቀላቸው። እነዛን ሰዎች እንግዲህ ነቢዩላህ ሁድን በማስተባበላቸውና ያመጣኸውን አንጣ እያሉ በመደንፋታቸው ሳቢያ ለእንዲህ አይነት አደጋ እንደዳረግናቸው ሁሉ አሁንም ካስፈለገ በየሀገሩና በየጊዜው ያሉትን አመፀኞች የዚህ አይነት እርምጃ ለመውሰድ ዝግጁ ነን በላቸው ነው ሚ ወለቀድ መከናሁም ፊማ ኢመከናኩም ፊ እና እነዚህ ዓድ የተባሉትን ህዝቦችና እንዲሁም ሌሎቹን ቢጤዎቻቸውን በእርግጥኛ አመቻች ስንላቸው ነበረ ኑሯቸው የተሳካ እና የሰመረ እንዲሆን አድርገን ነበር ለእናንተ ያላስተካከልነውንና ያላሳካነውን ያህል ይላል እሚም መኮችን ነው ፍጻም የሚያደርግላቸው አሁን እነ አቡጀል እና እነ ዑትባ እነ ሼባ በነበሩበት ሰዓት እንግዲህ ከእኛ በላይ ሰው የለም እያሉ በኩራት ተወጥረው ይኮፈሱ ነበረ አላወቃችሁም እንጂ እነ አጂ ከእናንተ በላይ ነበር የኑሮ ደረጃቸው። በሁሉም ነገር ልማቱ የተስፋፋ ነበረ። በስልጣንም በጣም ሀያላን ነበሩ። በብዛትም፣ በሀይልም በጦራቸውም የታወቁ ነበሩ። እናንተ እንዳሁም እነሱ ደረጃ አልደረሳችሁም። መካ አካባቢ የምትገኙት ሙሽሪኮች በእነሱ አይን ስትታዩ እናንተ ርጋፊዎችና ተራ ሰዎች ናችሁ። እነሱ ደረጃ ላይ አላደረስንምና አላመቻቸናችሁም ነው። እነሱ ከዚህ የላቁ ነበሩ። ግን ሳንኮታኮታቸው ጭብጥ አልሞሉም ማለት ነው። ሲማ ኢን መከናኩም ፊ እናንተን ባላስመቸንና ባላሟላንላችሁ መጠን ለእነሱ አሟልተን ነበረ። አሁን እናንተ ከምትገኙበት ደረጃ በማንኛውም መልኩ የተሻሉና የላቁ ነበሩ ማለት ነው። ወጃአልና ለሁም ሰምአኑ አብሷረን። እንደገና ደግሞ ወላኪኒ አራኩም ቀውመን ተጅሀሉን ስላሏቸው ነቢዩ ሁድ እንዲሁ ምንም የማያውቁ ደደቦችና መሀይማኖችም እንዳይመስሏችሁ፣ በድኑ ጉዳይ ነው እንጂ የደነቆሩት፣ በዘመናዊ እውቀታቸው ደግሞ ከእናንተ የተሻሉ ነበሩ። መረጃዎችን የሚያሰባስቡባቸው ንቁ ጆሮዎች ነበሯቸው። እንዲሁም ደግሞ ዓይኖቻቸውም ጥሩዎች ነበሩ። ዓይናቸው የህልን ዓይናቸውም እንደዛው ብዙ ነገርን ማገናዘብ ይችል ነበረ ማለት ነው ሂዳያ ብቻም ዋአፊደተን ልቦናዎቻቸውም እንደዛው ነገሮችን ማገናዘብ እና ማመሳከር የሚችሉ የነቁ የበቁ ነበሩ። ዳሩ ግን ፈማአቅናአንሁም ሰምዑሁም ወላ አብሷሩም ወላ አፊደቱሁም እነዚህ አይኖቻቸውና ጆሮዎቻቸው እንዲሁም ልቦናዎቻቸው ሊያብቃቋቸው አልቻሉ። ሚን ሸይኢን ከአላህ ቅጣት ምንም ነገር ሊያድኗቸው አልቻሉም። ለምን ኢድካኑ የጀሐዱ ቢአያቲላህ። የአላህን ቃላቶች የሚያስተባብሉ ሆነው ሲገኙ ይሄ ሁሉ እውቀትና ትምህርት ንቃትና ብቃት ከአላህ አደጋ ሊመክትና ሊያዲን አልቻለም ማለት ነው። የተጣዱት አላህ ጋር ሆነና አለበለዛ እውቀትና ንቃት ብቃታቸው መኪናቸው ፍጡር ጋር ቢሆን ኑሮ እንዲህ በቀላሉ የሚበገሩ አልነበሩም ማለት ነው። ግጭቱን የጋር ሆነና ሁሉም ነገር ከንቱ ሆነ ማለት ነው። ወሀቀቢህም ማካኑ ቢህ የስተዚኡን እና እነሱ ሲስቁና ሲሳለቁበት የነበረው ቁም ነገር የዛ የመጥፎ ስራቸው መዘዝ ተፈረባቸው። ቀደም ሲል ነቢዩን አላህ ያጠፋችኋል ይቀጣችኋል እያሉ ሲያስጠነቅቋቸው በር እንግዲህ አማ ቅጣት ለእኛ የምትናፍቀውንና የምትመኝልንን ቅጣት አንጣልንና ይለይልና በላምጣው ወንዱ እያሉ ይደነፉና ይስቁ ይሳለቁባቸው ነበረ ማለት ነው። እንደውም አያሉ አላህ ይቀጣችኋል ሲሏቸው የምን አያል ነው እባክህ፣ ማን አሸዱ ሚና ቁዋ ይሉ ነበር። ከኛ የበለጠ ብርቱ ማን ነው በዚህ ዓለም ላይ ከተውንም አንተ እንደምትለው እንዳላህ የምትለው አይደለም እንዴ አንዴ ሀፍ አይደለም ምን ዋጋ አለው አያሉ አድናል እንደ ለሱ ምትንበረከተው ለማይታይ ኃይል እያሉ ያሾፉ ነበረ። ግን እንዳሾፉት አልሆነም። ያ ያሾፉት ነገር እነሱ እንደጠበቁት ሳይሆን ከአቅም በላይ ሆነና መጥቶ እላያቸው ላይ ሰፈረባቸው፣ መዘዙ ማለት ነው። ወለቀድ አለክና መሐውለኩም ሚነል ቁራ። እንግዲህ እነዚህን እና አዲን እንደ ምሳሌ ብንጠቅሳቸውን፣ በስም በእናንተ ዙሪያ ያሉ የተለያዩ የከተማ ነዋሪዎችን በተመሳሳይ መልኩ እንደዚሁ ያወደብናቸው መሆኑንም ታውቃላችሁ በላቸው ማለት ነው። ማለት አድ ብቻ አይደሉም በዚሁ በሸርቀል አውሰጥ ዙሪያ በብዙ መቶ የሚቆጠሩ ነቢያቶች ከዛ በፊትም ከዛ በኋላም ተልከዋል። እነዛን ያስተባበሉት ሁሉ ለተለያዩ አደጋዎች ቅድም መግቢያው ላይ እንደጠቀስኩት ተጋልጠዋል፣ ሁላቸውም ማለት ነው። ወሰረፍነል አያቲ እና እነዚህ ሰዎች እንግዲህ ከመጠፋታቸው በፊት ደግሞ እያንዳንዳቸው አላህ ስብሓነሁ ወተአላ ምን እንደሚያመጣባቸው ሙዕጅዛዎችን ደጋግሞ አሳይቷቸዋል። ወይም ተአምራቶችን ቃላቶቹን እነዚህን የነቢያት ጥቅሶችን ደጋግሞ ነግሯቸዋል። የታሪክ መረጃዎችን ማለት ነው። አሁን ቀደም እንደናንተ እውነትን አንቀበልም ያሉና በሽርክ የተበከሉ ሰዎች የተለያዩ አደጋዎች ሰለባ ሁነዋል። እናንተም እንቢ ካላችሁ የዛ አይነት እድል ያጋጥማችኋል እያል ደጋግመን ያለማቋረጥና ያለመሰልቸት ሙዕጅዛዎችንና መረጃዎችን ደርደረንላቸው ነበረ። ማነው ለምን ለአለሁም የርጅዑን ከስተታቸው ልብ ገዝተው ይመለሳሉ በማለት ተስፋ፣ እነሱ ግን ሊመለሱ ባለመቻላቸው ሁላቸውም በየነሰከፍና በየተራቸው ዋጋቸውን አገኙ። አሁንም ያላችሁት ተረኞች ታዲያ ያንን አይነት ጥፋት እንዳትደግሙ ነው ይህን ታሪክ ደግሜ የምነግርና የማስታውሳችሁ። ሆነውም ፈለውላ ነሰረሁም እለዚነ ተፈዙ ምን ዱኒላሂ ቁርባንን አሊሃ። ታዲያ በጊዜው እንግዲህ የተለያዩ ጣዖታቶችን ወደ አላህ ያቃርቡናል፣ ያማልሉናል ይገላግሉናል እያሉ ይገዙላቸውና ያመልኳቸው የነበሩ ጣዖታቶች ለምን እንዳሉትና እንደተመኙት አልረዷቸውም እኔ አደጋ ሳመጣባቸው ሁላቸውም ጣዖት ነበራቸው የሚገዙና ወደ አላህ ያቃርባሉ ብለው ተስፋ የሚጥሉባቸው ያ ሁሉ ለምን በተስፋው መሰረት አገልግሎት አልሰጠምና ከጥፋቱ አላዳናቸውም ማንኛውም በጣዖት የዳነ የለም ማለት ነው ታዲያ የቀደምቶቹ ኩፋሮችና ጣዖታውያን በጣዖታቸው ያልተገላገሉና ያልተረዱ መሆናቸው እየታወቀ የእናንተ ጣዖቶች ከሌሎቹ ምን ለይቷቸው ነው? አሁንም ከንቱ ተስፋ ጥላችሁ እነሱ ያድኑላል የምትሉት ነው ሚ እና የሁላቸውም ጣዖቶች እንደውም ከአደጋው ቦታ ውዳውኑ እራቁባቸው ማለት ቢጠሯቸው፣ ድረሱልን እያሉ ቢወተጉቱቸው አካባቢውን ለቆ የህሉ ይመስል ደብዛቸው ጠፋ። ምንም አይዞህ የደረስኩልህ የሚል አልተገኘም ማለት ነው። ሲያሾፍባቸው ነው። እነሱ አካል ነፍስ የላቸው ተነስተው ሊጠፉ ሊሰወሩ አይችሉ፣ ግን የሌሉ መሰሉ። እነዚህ ቢጮ ቢዋትቱ አንድ እንኳን አይዞህ የሚል ሲጠፋ ጊዜ አገሩን ለቀው የህሉ መሰሉ ማለት ነው። ወዛሪከ እኮም ይህ የቅጥፈታቸው ውጤት ነውና ወድረውንም የማይሰማ የማይለማ ነገር ይጠቅመኛል እና ያዲነኛል ብሎ ተስፋ የጣለ ሰው አሁን ሳይሆን እስቀቱ ቀደም ሲል ነውና ወትሮውንም ያልተጨበጠ ውሸት ስለነበረ የአደጋ ውለታ ድረሱልን ብለው ቢወጠውጡ ሊደርሱ አልቻሉም፣ ደብዛቸው ጠፋ እንጂ ማለት ነው። እነሱም አብረው ተንኮታኮቱ። ወማካኑ የፍተሩ እና አሁን ጊዜ ያለማቋረጥ ሲቀጥፉትና ሲዘላብዱት የነበረው ውሸት የጭንቅና የመከራ ውለት መፍትሄ ሊሰጥ አልቻለም፣ ደብዛው ጠፋ አብሮ ጠፋ፣ አብሮ ተወገደ እንጂ ማለት ነው።